ምን እናድርግ በቃ ምንም ማድረግ አይቻልም። አደባባይ የወጣሁት ሕዝቤ እንዲደርስልኝ ነው እኮ አትሌት ገለቴ ቡርቃ በኢቲቪ አፋን ኦሮሞ ቴሌቪዥን ከሚቀርበው እኮ ገመዳ ሾው ከጋር ቆይታ ያደረገችው አትሌት ገለቴ ቡርቃ እኮ አደባባይ የወጣሁት ሕዝቤ ያለሁበትን አስቸጋሪ ሁኔታ አውቆ እንዲደርስልኝ ነው እኬ ብላለች። ከስምንት መቶ እስከ ማራቶን ኢትዮጵያን ወክላ በተለያዩ መድረኮች የተወዳደረችው አትሌት ገለቴ ሳላውቅ ትዳሬ እየፈረሰ ነውም ብላለች። በሩጫ ባገኘሁት ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል ኬ የምትለው አትሌቷ ባለቤቷ በ2009 እም ከቤት ጠፍቶ ስምንት ወር ከቆየ በኋላ ፍርድ ቤት እንዳቀረባት እና እስካሁን ክርክር ላይ እንዳሉ ተናግራለች። ዘጠኝ ዓመታት አብራ የቆየችው ባለቤቷ በ2009 ም ለውድድር ከሀገር ውጭ ስትሄድ ከሸኛት በኋላ ውድድሯን ጨርሳ ስትመለስ ባዶ ቤት እንዳገኘች ገልጻለች። ፍለጋውን ጀምራ ለፖሊስ ስታስታውቅ ደውሎ ለምን ስሜን ታጠፊያለሽ፣ አርፈሽ የማትቀመጪ ከሆነ እገድልሻለሁ እንዳላት የተናገረችው ገለቴ በ2010 ም በእርሱ በኩል የክስ መጥሪያ እንደደረሳት ጠቅሳለች። ፍርድ ቤት ስትቀርብም ባለቤቷ ጋብቻቸው እንዲፈርስ እንደጠየቀ እሷ ደግሞ የተጋቡት በእምነት ተቋም እንደሆነ እና እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች፣ ነገር ግን በጫና ጋብቻው እንደፈረሰ ትናገራለች። ከዚያ ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሸጦ ስለነበረ ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኘሁት ብላለች አትሌት ገለቴ አንዷ የቀረችው ቤትም በ2008 ዓ.ም ውክልናው የተነሳባት ቤት እንደሆነ የጠቀሰችው አትሌቷ በተለያዩ አካባቢዎች የሚገኙ አስር ቤቶች፣ አራት መኪና እና ሌሎች በርካት ንብረቶችን ተሸጠውባት ባዶ እጀን መቅረቷን ተናግራለች። እናቱ እንዲኖሩበት የሰጠሁትን መንግሥት የሰጠኝን ቤት እንኳን ለእናቱ ሸጧልከ የምትለው ገለቴኩ ከጋብቻ በፊት ያፈራሁት ንብረቴም ሳይመለስ ከጋብቻ በኋላ ያፈራነውንም ሳልካፈል አንዷን የቀረችውን ቤት ለመካፈል ፍርድ ቤት ወስኖብኛል ስትል ተናግራለች። እሱ ቀድሞ ሁሉን አቅዶበት ስለሄደበት ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከሶ በተቃራኒ እንደሆነ ተናግራለች። ከዚህ አልፎም እንደሚያስፈራራት ለፖሊስ ማልከቷን ጠቅሳ ንብረቱም እንዳይገኝ አንድም ገንዘቡን በሱ ስም እንደማያስቀምጥ እንዲሁም ተሸጡ የተባሉ ንብረቶችም ከዋጋቸው እጅግ ባነሰ የተሸጡ መሆናቸው ጉዳዩን ውስብስብ እንዳደረገው ተናግራለች። ይህን ጉዳይ የማያውቀው የመንግሥት አካል እንደሌለ የጠቀሰችው አትሌት ገለቴኩ እስካሁን መፍትሄ ካለማግኘቴም በላይ ወደ ጎዳና ለመውጣት ከዚያም አልፎ ለሕይወት የአስጊ ሁኔታ ላይ ስለምገኝ የሚመለከተው አካል ይድረስልኝ ትላለች። አደባባይ የወጣሁት ሕዝቤ እንዲደርስልኝ ነው ያለችው ገለቴ ኩወጥቺ የምወደውን ስፖርት እንኳን እንዳልሠራ ማስፈራራት እየደረሰበኝ ቤት ውስጥ ተዘግቺ ተቀምጫለሁ የአቅሜን ያበረከትኩላት ሀገሬ እና ሕዝብ ያለሁበትን ሁኔታ ይወቅልኝ ብላለች። ስለተከታተላችሁ እናመሰግናለን። አዳዲስ ነገሮች በጉዳን ላይ የሚኖሩ ከሆነ እናቀርባለን። ቻናላችንን ሳብስክራይብ በማድረግ ቤተሰብ ሁኑ። አይዞሽ ገለቴ፣ አይዞሽ አይዞሽ። በቃ ምን እናደርግ፣ በቃ ምንም ማድረግ አይቻልም።